የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት ስምንት ወራት በአጠቃላይ ሰባ ሰባት በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብቶ የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች ሰባ ሰባት በሚደርሱት አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው ሰባ ሰባት የተቋሙ ሰራተኞች መካከልም ስምንቱ አመራሮች መሆናቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ተናግረዋል። የአክሱም ተማሪዎች ሂጃብ መልበስ ተወሰነላቸው። የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ወስኗል። የወረዳ ፍርድ ቤት በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀምጠው የገንዘብ መቀጫውም እንዲቀር ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት መጋቢት 3/2017 ዓ.ም በይፋዊ የማኅበራዊ ትስስር ገጹ እንዳሰፈረው ከአሁን በፊት በአክሱም ከተማ ሴት ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላ ውድቅ ተደርጓል። ፍርድ ቤቱ መጋቢት 3 2017 ዓ ም በዋለው በኋላው ችሎት የአክሱም ከተማ ትምህርት ቤቶች ጥር 6 2017 ዓ ም የወረዳው ፍርድ ቤት ሴት ተማሪዎቹ ሂጃባቸውን ለብሰው እንዲማሩ የሰጠው ትዕዛዝ እንዳልተከበረ ጠቅሶ ትዕዛዙ እንዲተገበር ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ውሳኔ አልተተገበረም በሚል የክስ መዝገቡ ከወረዳው በማንሳት ወደ ከፍተኛ ፍርድ ቤት ወስዶ አለው በማለቱ ይጣለበት 12500 ብር መቀጮ እንዲነሳ መወሰኑን ምክር ቤቱ ገልጿል። መንግስት የካሳንችስን መሬት በወድ ዋጋ መሸጡ ተሰማ። የአዲስ አበባ ከተማ አስተዳደር ባወጣው የመሬት ሊዝ ጨረታም በካሳንችስ አካባቢ ከፍተኛ ዋጋ መመዝገቡ ተሰምቷል። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ ለጨረታ ከቀረባቸው 427 ቦታዎች ውስጥ የቀረበው ከፍተኛ ዋጋ በካሬ ሜትር 265 ሺህ ብር መሆኑና ቦታውም ካዛንችስ እንደሆነ ታውቋል። የመሬትና ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ እንደገለጹት በአምስተኛ ዙር የተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት ቀርቧል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥ ካሳንችስ የሚገኝ አንድ ቦታን በካሬሜትር 265 ሺ ብር ለመግዛት ከተጫራች ዋጋ መቅረቡን እስካሁን በአምስት ክፍለ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውን አክለው ገልጸዋል። ለጨረታው የቀረቡ ቦታዎች የሚገኙት በዘጠኝ ክፍለ ከተሞች እንደሆኑ የገለጹት ዳይሬክተሩም በአጠቃላይ የጨረታ ሰነዱን ገዝተው ለተጫረቱት ብዛት 6885 ተጫራቾች እንደሆኑ ተናግረዋል። ዝቅተኛ ዋጋ የቀረበው በካሬ ሜትር 10 ሺህ ብር መሆኑን ከሰኞ መጋቢት 29 ቀን 2017 ዓ.ም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤት ይፋ እየተደረገ መሆኑንም አስረድተዋል። ለአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት የቀረበ መሆኑን ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ማግኘት እንደተቻለ ተጠቁሟል። በአሁኑ ወቅት እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎቹ ስፋትም ሆነ ብዛት እንደሚለይና እንደሚበልጥ ጠቅሰው የጨረታውን ውጤት ሙሉ ለሙሉ ሲጠናቀቅ አሸናፊዎች እንደሚታወቁ ተናግረዋል። በተለያዩ ጊዜያት የመሬት ሊዝ ጨረታ በማውጣት ግልጽና ነፃ ውድድር በማካሄድ የብረተሰቡ መሬት ጥያቄ ለመመለስ ጥረት እየተደረገ ነው ያሉት የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫል አብርሃም ናቸው። በእስካሁኑ የጨረታ ሂደት ምንም አይነት ቅሬታ አለመቅረቡን የገለጹት ዳይሬክተሩ ይህም የጨረታ ሂደቱ ግልጽና ነጻ መሆኑን ያሳያል ብለዋል። የመሬት ልማትና አስተዳደር ቢሮ ለረጅም አመታት ተቋርጦ የነበረውን የመሬት ሊዝ ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከ2015 በጀት አመት ጀምሮ በየሶስት ወራት እንዲወጣ በማድረግ የህብረተሰቡን የአመታት ጥያቄ ምላሽ እንዲያገኝ እየተሰራ መሆኑን አክለዋል። ለአምስተኛ ዙር የመሬት ሊዝ ጨረታ በአዲስ ከተማ በኮልፌ ቅራኒዮና በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ሲቀርቡም ተጫራቾች ሕጋዊ ወኪሎቻቸውና ታዛቢዎች በተገኙበት የጨረታ ሳጥን ተከፍቶ ሲጣራም 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሲሆኑ፣ 14 ቦታዎችም በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙ ታውቋል። አሜሪካ የትግራይን አዲስ ፕሬዝዳንት አደነቀች። ሌተናል ጀነራል ታደሰ ወረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸውን አሜሪካ አድንቃለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሌተናል ጀነራል ታደሰ ወረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያ ስምምነትን ዳግም እንደሚያረጋግጥ ገልጸዋል። አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡና፣ ተፈናቃዮችን ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የሕግ የበላይነትን ለማስከበር የገቡትን ቃል አድንቀዋል። ሌተናል ጀነራል ታደሰ ወረደ መጋቢት 30 ቀን 2017 ዓ.ም ተምረት በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በርክክብ ወቅት ለሌተናል ጀነራል ታደሰም የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመ አንድ ገጽ ሰነድ ላይ ፈርመዋል። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸውን ስምንት ዋና ዋና ኃላፊነቶችን ያካተተ ሲሆን ሌተናል ጀነራል ታደሰ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖር አረጋግጠዋል። ከተማ አስተዳደሩ ሱቆችን በዕጣ አከፋፈለም። ካሳንችስ አካባቢ የንግድ ሱቅ የነበራቸው ነጋዴ የኮሪደር ልማት ተነሻዎች ምትክ የመስሪያ ቦታ በጣም ረክባቸው ተገልጿል። በቂርቆስ ክፍለ ከተማ ካሳንችስ አካባቢ በቀበሌ ንግድ ቤት ሲሰሩ የነበሩ የልማት ተነሻዎች ዕጣ በማውጣት በዘመናዊ መልኩ የተገነቡ የንግድ ሱቆችን የተረከቡ መሆኑን የክፍለ ከተማው ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ገልጸዋል። የንግድ ሱቃቸውን የተረከቡት በጽህፈት መሳሪያ፣ በህንፃ መሳሪያ፣ በኤሌክትሪክ እቃዎች፣ በአገልግሎት ንግድና በሌሎች የሙያ መስኮች የተሰማሩ ናቸው። በቀጣይም እንዳስፈላጊነቱ ተጨማሪ መስሪያ ቦታዎች እየተገነቡ ቀሪ ነጋዴዎችን ፍትሐዊ በሆነ አግባብ በዕጣ የማከፋፈሉ ስራ እንደሚቀጥል ከክፍለ ከተማው ቤቶች አስተዳደር ጽፈት ቤት ያገኘነው መረጃ ያስረዳል። ቻይና እና አሜሪካ የኢኮኖሚ ጦርነታቸውን በይፋ ጀመሩ። ቻይና ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጭማሪ አድርጋለች ከዚህ ቀደም ቻይና የ34 በመቶ ታሪፍ ጭማሪ አድርጋ የነበረ ሲሆን አሜሪካ ትላንት በቻይና ላይ 104 በመቶ ታሪፍ ጭማሪ ማድረጓን ተከትሎ ታሪፉን ከፍ አድርገዋለች ሁለቱ ሀገራት ወደ ንግድ ጦርነት እንዳይገቡ ስጋቶች የነበሩ ቢሆንም ከነገ ጀምሮ ተግባራዊ የሚደረገው የቻይና የ84 በመቶ ታሪፍ የንግድ ጦርነቱን አስቸማሪ ነው ተብሏል ትራምፕም ሆነ አስተዳደራቸው የታሪፍ ጭማሪ የተደረገባቸው አገራት ውሳኔውን በጸጋ እንዲቀበሉ ማሳሰባቸው ይታወሳል። እንደ ቻይና እና ብራዚል ያሉ ሀገራት ጉዳዩን እንደማይቀበሉት በተደጋጋሚ ሲናገሩ ቆይተዋል። አሜሪካ ታሪፍ ጭማሪ ማድረጓን ተከትሎ ቻይና ተመሳሳዩን እርምጃ የወሰደችበትን ውሳኔ እንድትቀለብስ እስከ ትላንት ድረስ ቀነ ገደብ አስቀምጠው ነበር። ቻይና በበኩሏ እስከ መጨረሻው እታገላለሁ በሚል አሜሪካ ለጣለችባት የታሪፍ ጭማሪ አጸፋ ምላሽ ሰጣለች። ትራምፕ ከቻይና በተጨማሪ በስልሳ ሀገሮች ላይ ከፍተኛ ታሪፍ ትላንት ተግባራዊ አድርገዋል።